በጌታ የተወደዳችሁ የእግዚአብሔር ሕዝቦች እንደምን ሰንብታችኋል? የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ከእግዚአብሔር ቃል አብረን እንካፈላለን። የምናገርበት ርዕስ ተነስተህ ሂድ ስበክ የሚል ነው። መነሻ ቃሉ የትንቢተ ዮናስ ምዕራፍ አንድ ቁጥር ሁለት ላይ የእግዚአብሔር ቃል ወደ ዮናስ እንዲህ ሲል ይመጣል፣ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴ ወጥቷልና በእርሷ ላይ ስበክ ይላል። ስለዚህ ከዚህ ነው ቃሎቹን አገጣጥሚያቸው እንደ ርዕስ አድርጌ ወሰድኩት፣ ተነስተህ ሂድ ስበክ የሚል እግዚአብሔር ሰዎችን ይጠራቸዋል፣ ይልካቸዋል። አጭር ጸሎትን ጸልይ። ጽድቅና እውነትን የተሞላህ እግዚአብሔር አምላካችን ሆይ እናመሰግናሃለን። የዘላለም አምላክ እግዚአብሔር፣ ዘመናት የማይለውጥህ፣ ዘመናትን የምትለውጥ፣ ከጊዜና ከቦታ ውጭ ያለ እግዚአብሔር በዚህ ጊዜ ደግሞ ሕያው ቃልህ እንድትናገረን እግዚአብሔር አምላካችን ሆይ ተልኳችንን እንድንገነዘብ እንድታተጋን በጌታችን በኢየሱስ ክርስቶስ ስም እንለምናሃለን፣ አሜን። እግዚአብሔር ወገኖቼ ሰውን ይጠራል፣ ሰውን ይልካል። በዘመናት መካከል ሰው እንደ ሰው ሰው ቤተ ክርስቲያን እንደ ቤተ ክርስቲያን ተልእኮ ተሰጥቷቸዋል። በዚህ በተናገር በተናገርኩት ርእስር ሁለት ስብና ያላቸውን ሰዎች ሁለት አይነት ተነጻጻሪ የሆነ ስብና ያላቸውን ሰዎች ማለትም ለጌታ አገልግሎትና ለጥሪያቸው ለተልኳቸው ታማኝ የሆኑ ታማኝ ያልሆኑ ሁለቱን አንድ ላይ በተለይ ሁለት ሰዎችን ከእግዚአብሔር ቃል በመጥቀስ ከእግዚአብሔር ቃል ላካፍላችሁ ፈልጋለሁ። ዮናስ አንድ ሁለት ላይ አሁን ያነበብኩት ቃል ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴ ወጥተዋልና በእርሷ ላይ ስበክ ይለዋል እግዚአብሔር። በሌላ ቦታ ደግሞ በአንደኛ ነገሥት ምዕራፍ 19 ቁጥር 15 ላይ እግዚአብሔር ኤልያስን እንዲህ አለው፣ ሂድ በመጣህበትም ምድረ በዳ ወደ ደማስቆ ተመለስ ይለዋል። ይሄ በዚህ በሁለቱ ቦታ ላይ የተላኩ ሁለት ሰዎች ግን በተልኳቸው ልዩነት የምታይባቸው አንደኛው ባለመታዘዝ ውስጥ፣ ሁለተኛው በመታዘዝ ውስጥ ማንነታቸው ወይም ባህሪያቸውን የገለጹ ሰዎች ናቸውና የነዚህ ሁለቱን ሰዎች አብረን እናያለን። የዚህ የስብከቱ ዋና ዓላማ አንድና አንድ ነው። ከዚህ ከስብከቱ የምታገኙት ነገር ወይም ደግሞ የምጨብጡት ጭብጥ ብዬ ያሰብኩት እግዚአብሔርን ሰምቶ የመታዘዝና የእርሱን መልእክት ለሰዎች የማድረስ ወሳኝነትን ቤተ ክርስቲያን አጥብቃ እንድትፈጽመው ማትጋት ነው። እደግመዋለሁ፣ የዚህ መልእክት ዋና ዓላማ፣ የዚህ ስብከት ዋና ዓላማ እግዚአብሔርን ሰምቶ የመታዘዝና የእርሱን መልእክት ለሰዎች የማድረስ ወሳኝነትን ቤተ ክርስቲያን አጥብቃ እንድትፈጽመው ማትጋት ነው። ይህንን ቃል የምሰሙ ቤተክርስቲያን ማለት ህንፃ እንዳልሆነ ታውቃላችሁ። ቤተክርስቲያን ውስጥ ያሉ መሪዎች፣ አገልጋዮች፣ ምዕመናን ናቸው። በዚህ አገልግሎታችን ውስጥ በዚህ ምድራዊ ህይወታችን ውስጥ ይህንን ጥሪ ከዳር እንድናደርሰው እንድንተጋው ለማሳሰብ ነው። ይህንን መሰረት በማድረግ ቅድም እንዳልኩኝ እግዚአብሔርን ሰምቶ ሳይታዘዝ የቀረውን ዮናስን እንዲሁም ደግሞ እግዚአብሔርን ሰምቶ በመታዘዝ ህይወት ውስጥ ያተረፈውን ኤልያስን ጎን ለጎን እናያለን። በዚህ በመጀመሪያ ክፍሉ ላይ የዮናስን ህይወት ካየን በኋላ ሁለተኛው ላይ ደግሞ የኤልያስን ህይወት እናያለን። ስለዚህ የመጀመሪያው ነጥብ እዚህ ጋር የማነሳው ባለመታዘዝ የተቃራኒ ጉዞና ውጤቱ ልንገራችሁ፣ ባለመታዘዝ የተቃራኒ ጉዞና ውጤቱ። መቼም ያለመታዘዝ ስነሳ ከመጽሐፍ ቅዱስ ውስጥ ወደ አእምራችን ከሚመጡ ሰዎች መካከል ዮናስ አንዱ ነው። ቅድም እንዳነበብኩኝ ግልጽ የሆነ የእግዚአብሔር ቃል ምንም ግራና ቀኝ ግልጽ አይደለም የማይባል ቀጥ ያለ መልእክት ወደ ዮናስ ነበር የመጣው። እንዲህ ስል ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ ክፋታቸው ወደ ፊቴ ወጥቶአልና እና በእርሷ ላይ ስበክ ይለዋል። ተነስተህ ሂድ ስበክ የምለው ምሉ ሶስቱ ቃላቶች በጣም ወሳኞች ናቸው። ተነስተህ ሂድ ስበክ መነሳት መሄድና ተልዕኮን ተፈጻሚ ማድረግ። እርሱ ግን ፈቃደኛ ሳይሆን ቀርቶ ፊቱን ወደ መረጠበት አቀና። ከዚህ ጉዞ ምን አይነት ምርት እንዳመረተ ደግሞ ምን ያህል እንዳተረፈ ደግሞ ልነግራችሁ ወዳለው አንድ ነጥብ አንድ ብዬ ያስኩት የመጀመሪያ መውረድ ወደ ኢዮጴ ወረደ የሚል ቃል ታገኛላችሁ። ቁጥር ሦስት ላይ ከእግዚአብሔር ፊት ይላል ከእግዚአብሔር ፊት ይኮበልል ዘንድ ተነሳ ወደ ኢዮጴም ወረደ ይላል። ከእግዚያ ተልእኮውን ትቶ የተላከበትን አቅጣጫ በመቀየር የተሰጠውን ታላቅ ኃላፊነትን በመዘንጋት ጉዞ ሲጀምር ዮናስ ገና ከጅምሩ ከቤት ሲወጣ ወደ ኢዮጴ ወረደ በሚል ቃል ነው የሚጀምረው። ከመልካ ምድር አንፃር ከከፍታ መውረድ፣ ከስነ መለኮት አንፃር ያለመታዘዝ ከስነ ምግባር አንፃር የግል ፍላጎትን ምርጫ አድርጎ የልብ ፍላጎቱን ተከትሎ የሄደበት ጉዞ በመውረድ ነው ጀመረው። ተልዕኮን የማይወጣ ማንነት፣ ይህ ከእግዚአብሔር ተልዕኮ የመኮብለል ጉዞ ነው። ከተልዕኮ ተቃራኒ ሆኖ መገኘት፣ ከተልዕኮ ከፍታ መውረድ፣ ከመንፈሳዊ ከፍታ መውረድ፣ ከእግዚአብሔር መገኘት መውረድ ከእግዚአብሔር ፊት መውረድ ነው። ወደ ኢዮጴ ወረደ ይላል። እንግዲህ አገልግሎቱን ተልዕኮውን የማይወጣ ማንነት ወገኖቼ በመውረድ ነው ጉዞውን የሚጀምረው። በመውጣት አይደለም፣ በመውረድ ይጀምራል። ወደ ኢዮጴ ወረደ ይላል። ቀጣዩስ አንድ ነጥብ ሁለት ብዬ ያዝኩት ሁለተኛ፣ መውረድ ወደ መርከቡ ታችኛው ክፍል ወርዶ እንደነበረ ደግሞ ቁጥር አምስት ላይ ስናገር ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር ይላል። እንግዲህ አስቡ። መጀመሪያ ላይ ወደ ኢዮጴ ወረደ፣ ከዚያ ከራሱ ሕዝብ ተለየ። ወደ መርከቡ ስገባ ደግሞ ከተሳፋሪዎች ተለይቶ እቃ ወደሚጫንበት ታችኛው ክፍል ውስጥ፣ ሸቀጣሸቀጥ ሚጫንበት ታችኛው ክፍል ውስጥ እዛ ወረደ። እንግሊዘኛው ደግሞ ጆና አድጎን ብለው ዘ ዴክ ይላል። ጆና ሃድ ገን ብለዘ ደክ ማለት ሰዎች ከሚቀመጡበት ደረጃ ወርዶ ዕቃ በሚጫንበት ደረጃ ውስጥ ወይም ደግሞ ሽንኩርት የሚጫንበት ቦታ ውስጥ ገባ ማለት ነው። ተልዕኮውን የተዘናጋው መለያው የመጀመሪያ ባህሪው በብቸኝነት የራሱን ሀሳብ እንጂ ለሌላው ሌላውን ማስተናገድ የማይፈልግ ከገዛ ወገኑ የተለየ ከኅብረተሰቡ የተለየ ብቸኛ ባህሬው አንደኛ ነው። ከእግዚአብሔር ፊት ከነበረበት ቀይ ወጥቶ ሲኮበልል ታያላችሁ። ሁለተኛው መለያው ደግሞ ተልእኮን የተዘናጋ ሰው የማይጸልይ ስብና የተሸከመ ሰው ነው። ዮናስ አንድ ላይ የመርከቡ አዛዥ ወደ ዮናስ ሄዶ ምን ነው ተኝተሃለ? ተነስተህ አምላክን ጥራ ይላል። ተልእኮውን የተዘናጋ ማንነት ባህሪው የማይጸልይ ከአምላኩ ጋር ግንኙነቱን ያቋረጠ እንዲህ አይነት ስብና ያለው ሰው ነው። ከሕብረተሰቡና ከእግዚአብሔር ፊት መለየት ብቻ ሳይሆን የማይጸልይ ሌላው ህዝብ ሲጸልይ የማይጸልይ ገብቶ የምቴኛ እቃ ውስጥ የምቴኛ እዛ ውስጥ ተሸጉጦ የምቴኛ ማንነት ያለው ነው። የሚገርመው ያለመነው ሰው ነው። ያመነውን እግዚአብሔር የሚያውቀውን ሰው ለጸሎት የሚቀሰቅሰው ምን ነው? ተኝተሃል ይለዋል። መርከቢቱ በማዕበል ስትመታ ዮናስ ደግሞ በጥያቄ ማዕበል መመታት ጀመረ። ዮናስ ቁጥር ስምንት ላይ የመርከቡ አዛዥ እንዲህ ይላል ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ስራ ምንድን ነው? ከወደትስ መጣ? አገርስ ወዴት ነው? ከማን ወገንስ ነ ብሎ ይለዋል። አምስት ጥያቄዎች እንደ ዶፍ አዘነበበት። እርሱም ስመልስ ዕብራዊ ነኝ፣ ባሕሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ ይላል። ስለዚህ መርከቢቷ በማዕበል ስትመታ፣ እሱ ደግሞ በጥያቄ ማዕበል ተመታ። ግን የምናገረውና እያደረገ ያለው የማይገናኝ ነው። ከእግዚአብሔር ፊት እየሸሸ ከእግዚአብሔር ፊት እየሸሸ እግዚአብሔርን እየተደበቀ እኔ ዕብራዊ ነኝ ባሕሩንና የብሱን የሰማይንና ምድሩን የፈጠረውን እግዚአብሔርን አመልካለው ይላል። አፉ ያመልካል፣ ተግባራዊ ህይወቱ ግን በተቃራኒ ነው። ይሄ ነው መለያው። ተልዕኮውን የተዘናጋ ማንነት። ሶስተኛው ተልዕኮውን የተዘናጋ ማንነት መለያው ማስመሰል ነው። እኔ ዕብራዊ ነኝ ባሕሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ ማለተው እውነት እያመለከ ነው ወይ? አይደለም። እያመለከ አይደለም፣ እየሸሸው ነው። በተቃራኒ እየሄደበት ነው። ጀርባውን ሰጥቶ እየሄደበት ነው ያለው እንጂ እያመለከው ያለው ማንነት አይደለም። እንግዲህ እንደዚህ አይነት ስብና ነው ተልእኮውን የሚያበላሸው። ተልዕኮን ታላቁ ተልዕኮን የወንጌልን ተልዕኮን የእግዚአብሔርን መለኮታዊ ተልዕኮን የሚያበላሸው ወገኖቼ ከእግዚአብሔር መለየት፣ እናገና ከእግዚአብሔር ጋር ያለው ግንኙነት ማቋረጥ፣ ያለመጸለይ። ሶስተኛ ነገር ደግሞ ማስመሰል ነው። እውነተኛ ማንነትን ሳይሆን አርቲፊሻል የሆኑ ማንነትን መግለጽ እግዚአብሔርን አመል ካለው የምን ግን እግዚአብሔርን ፊት ከእግዚአብሔር ፊት የሚኮበልል ማንነት ሶስተኛው ምን ደረሰበት? ቁጥር 15 ላይ እንዲህ ይላል፣ ዮናስንም ወስዶ ባህር ውስጥ ጣሉት ይላል። ሶስተኛ መውረድ ነው ይሄ። አንደኛ መውረድ ወደ ኢዮጴ ወረደ ይላል። ሁለተኛው ወደ መርከቡ ውስጠኛው ክፍል ወርዶ ነበር ይላል። ሶስተኛው ባህር ውስጥ ጣሉት። መቼም ሳይታዘዙ እያስመሰሉ እየተጓዙ ወደ ላይ መውጣት የለም። እኔ ዕብራዊ ነኝ፣ ባህሩና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ እያለ ወደ ባህር ተጣለ። አመልካለሁ እያለ የምጣል አከብራለሁ እያለ የምጣል ሀሌሉያ እያለ የምጣል እየወረደ ያለ ስብዕና ወደ ኢዮጵያ የሚወርድ ስብዕና ወደ መርከብ ውስጠኛ ክፍል የሚወርድ ስብዕና ወደ ባህር ውስጥ የምጣል ስብዕና ግን ሀሌሉያ እግዚአብሔርን አመልካለሁ እኔ ዕብራዊ ነኝ ብሎ ደግሞ የሚፎከረ እየፎከረ እየዘመረ እየወረደ ያለ ትውልድ ይህ ታላቅ ማይበል በእኔ ምክንያት እንዳገኛቸው አውቃለሁና አንስታችሁ ባህር ውስጥ ጣሉኝ፣ ባህሩም ጸጥ ልላችኋል አላቸው። ወደ ዮጴ በራሱ ፈቃድ ወረደ። ወደ መርከቡ ውስጠኛው ክፍል በራሱ ፈቃድ ወረደ። ወደ ባህሩም ደግሞ በራሱ ፈቃድ ነው እንድጥሉት ያዘዘው። እነሱም ወደ ባህር ስጥሉት አቤቱ እንደወደደ አድርገሃልና ለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ተፋ ንጹሕ ደሙ በእኛ ላይ እንዳታደርግ ለምንሃለን፣ ብለው የቅንነትን ጸሎት ጸለዩ ሰዎቹ። እርሱ ዕብራዊ ነኝ፣ ባሕሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ እያለ ባህር ውስጥ ተጣለ። ከእግዚአብሔር ተቃራኒ፣ ከተልዕኮ ተቃራኒ እየተጓዙ መውጣት የለምና፣ መውረድ የመውረድ አደጋዎች ደግሞ ይደጋግም ይደጋገሙበታል። ወደ ኢዮጴ ወረደ፣ ወደ መርከብ ውስጠኛ ክፍል ወረደ፣ ወደ ባህር ውስጥ ጣሉት። አራተኛ አራተኛ መውረድ በአሳ ተዋጠ። ዮናስ ምዕራፍ ሁለት ቁጥር አንድ ላይ እግዚአብሔር ዮናስን የሚውጥ ታላቅ አሳን አሰናዳ ይላል። ዮናስ ወደ ኢዮጴ ወረደ፣ ወደ መርከብ ውስጠኛ ክፍል ወረደ ወደ ባህር ውስጥ ተጣለ። አራተኛው ላይ ደግሞ አሳዋጠው። አሳዋጠው። እንግዲህ ካንደኛውን አደጋ ሲያልፍ ሌላ አደጋ ይጠብቀዋል። አንደኛውን አደጋ አልፍ ያለው ብሎ የምዝጋና ቀን ማዘጋጀት አይችልም። አንደኛውን የአደጋ ከላ ሲያልፍ ሌላ የአደጋ ከላ ይጠብቀዋል። አንደኛውን የአደጋ ከላ ሲያልፍ ሌላ የአደጋ ከላ ይጠብቀዋል። ዮናስን ለምንድን ነው ከእግዚአብሔር ፊት እየሸሼ ያለ ማንነት? እግዚአብሔር ለእግዚአብሔር ጀርባውን ሰጥቶ እየሸሼ ማንነት ከአደጋ በኋላ አደጋ እንጂ ወገኖቼ፣ ከአደጋ በኋላ ሌላ ተስፋ ሰጪ ነገር አይገጥመውም። ስለዚህ ወደ ዮጴ ወረደ፣ ወደ መርከቡ ውስጠኛው ክፍል ወረደ፣ ወደ ባህር ውስጥ ጣሉት፣ አራተኛ ላይ አሳ ይውጠዋል። ታማኙ አሳ በተለይ ታማኙ አሳ ጌታ ኢየሱስ ክርስቶስ የተጠየቀውን ግብር ለመክፈል ጴጥሮስን ስልክ ወደ አሳው ነው የላከው አሳውን አፉን ስትከፍት እዛ ሳንትም ታገኛለህ ይለዋል ቁም ነገረኛ አሳ እግዚአብሔር በፉ ውስጥ ያስቀመጠውን ፋይናንስ የማያበላሽ ሁለት አማራጭ ነበረው አሳው ገንዘቡን ለማበላሸት ወይም ለማጥፋት አንደኛው መዋጥ ይችል ነበር ሁለተኛ ደግሞ ባህር ውስጥ መጥፋት ይችል ነበር። አሳው ታማኝ ነው። ገንዘቡን ይዞ ጴጥሮስ እስክመጣ ድረስ አቆየው። በፋይናንስ ታማኝ የሆነ አሳ። እዚህ ጋም ደግሞ ከሰው ኃይል አንጻር ከሰው ኃይል አስተዳደር አንጻር ታማኝ ሆኖ ዮናስን ለሶስት ቀን ያቆየዋል። ስለዚህ በፋይናንስም በሰው አስተዳደርም የተለየ ፍጡር ሆኖ የተገኘው አሳ በእግዚአብሔር አምሳል የተፈጠረው ዮናስ ግን በእግዚአብሔር ፊት ታማኝ ሆኖ ሳይገኝ ቀርቶ ከተልዕኮው ሽሸት ሲሸሽ ይታያል። ለዛ ይሁን ኢዮብ ምዕራፍ 12 ከቁጥር 7 እስከ 8 ላይ አሁን ግን እንስሶችን ጠይቅ፣ ያስተምሩሃል። የሰማይ ወፎችን ጠይቅ፣ ይነግሩህማል። ወይም ለምድር ተናገር፣ እርሷም ታስተምርሃለች። የባህር ራሶች ይነግሩሃል። የምለው ከባህ ራሶች መማር እንችል ሊሆን ታማኝነትን ከፋይናንስ አንጻር ታማኝነትን፣ ክርስቶስ የሚፈልገውን ሳንትም፣ ክርስቶስ የሚፈልገውን ፋይናንስ፣ ክርስቶስ የሚፈልገውን በጀት የማያባክን የማያጠፋ የማይውጥ ትውልድ። ከሰው ኃይል አስተዳደር አንጻር እንደ ዮናስ ያሉት ሰዎችን ይዞ ሳይፈጫቸው ያቆየ ከባህሪያቸው አንጻር ሳይሆን እንደ ሰው ይዟቸው ያቆየ እግዚአብሔርን ሰምቶ። ስለዚህ ከሰው ኃይል አስተዳደርና ከፋይናንስ አስተዳደር አንጻር ታማኝነትን ያሳየ ትልቅ አሳዚጋ አለ። ለማንኛውም ዮናስ አራት ደረጃዎችን ወርዷል። ከእግዚአብሔር ፊት ኮብልሎ ከተልኮው ሸሽቶ ወደ ነነዌ ሄዶ ላለመስበክ፣ እግዚአብሔር ወደ ላከው ህዝብ ላለመሄድ መርጦ ዋጋ እየከፈለ ነው ያለው። አምስተኛው መተፋት ነው። አሳው ዮናስ ምዕራፍ 2 ቁጥር 11 ላይ እግዚአብሔር አሳውን አዘዘው። አሳው ኮ ይሰማል። እግዚአብሔር አሳውን አዘዘው ዮናስንም በደረቅ ምድር ላይ ተፋው ይላል። እንግሊዘኛው ቮሚትድ ነው የምለው ቮሚትድ ማለት በቃ አፉን ከፍቶ ቀስ ብለውጣ ዮናስ፣ የእግዚአብሔር ሰው ብሎ አሳው አፉን ከፍቶ ቀስ ብሎ ሳይሆን ተፋ ውላ፣ ቮሚት ይድላል። ቮሚት የሚለው ቃል ከበደ ያለ ነው። በቃ በኃይል ገፍትሮት ማለት ነው። ከውስጥ ወደ ውጭ ገፍትሮት ማለት ነው። ወደ ላይ የማስመለስ ግፊት ወደ ውስጥ ከገቡ የገቡ ነገሮች ለጨጓራ የማይስማሙ ነገሮች ከሆነ ይወጣል። እንደዛ አይነት አወጣጥ ማለት ነው። እንግዲህ ከአምስቱ ክስተቶች እግዚአብሔር ዮናስ ክስተቶች ዮናስ በራሱ በሰዎች እንደገና በአሣ ተጠሟ አስቀየረው። ከመውረድ አደጋዎቹ ፊት እግዚአብሔር ዮናስን እንዲህ ብሎ ነበር ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደ ፊቴ ወጥቷልና በእርሷ ላይ ስበክ። አንድ ሁለት ላይ እንዲህ ይላል። ከአደጋዎቹ ከመውረድ አደጋዎቹ በኋላም ልክ እንደ መጀመሪያው ተመሳሳይ የሆነ የእግዚአብሔር ድምፅ መጣለት። ምዕራፍ ሦስት ቁጥር አንድ ሁለት እስከ ሁለት ላይ የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ፣ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ የምነገሪን ስብከት ስበክላት አለው። ተመሳሳይ ቃል ነው። ዮናስ ወረደ አልወረደ ዮናስ አምስት ደረጃ አራት ደረጃ ሶስት ደረጃ ወረደ አልወረደ፣ የእግዚአብሔር መልእክት ተመሳሳይ ነው። መጀመሪያም ስናገር የነበረው አሁንም ስናገር የነበረው አንድ አይነት ነው። ተነስተህ ሂድ ስበክ፣ ተነስተህ ሂድ ስበክላት የምለው ነው ለነነዌ ሰዎች። እርሱም ነነዌ ከደረሰ በኋላ ምንም መግለጫ ሳይሰጥ ነነዌ ትገለበጣለች፣ ነነዌ ትገለበጣለች እያለ ይዞር ነበር። ከተማ ውስጥ የንዴት አይነት ስብከት ነበረ። ተናዷል። የንዴቱም ደግሞ በአንድ በኩል ጠለቅ ብለን ብናየው የፖለቲካ ጥላቻ ያለበሰው፣ ምክንያቱም የአሦር ሰዎች ወደ ሀገሩ የመጡ ህዝቡን፣ ምድሪቱን ይመቱ ነበርና ይወሩት ነበርና ጥላቻም አለበት። ለዛ ህዝቡ እንዲያልቅ ፈልጓል። በእግዚአብሔር ቁጣ እንዲያልቅም ፈልጓል። እግዚአብሔር ግን እንደሱ አልነበረም። ግን ዮናስ ያንን ጥላቻውን በተቻለ መጠን ጉዞውን በመቀየር አቅጣጫውን በመቀየር እግዚአብሔር መልእክት ሳይደርሳቸው ምክንያቱም እግዚአብሔር መልእክት ከደረሳቸው እነሱን እሳይገባል ነው። እግዚአብሔር ደግሞ የምህረት አምላክ ነው፣ ይቅረላቸዋል። ስለዚህ ያንን ስላሰበ ዮናስ ላለመድ ወሰነ፣ በእነሱ እንዲያልቁ እግዚአብሔር ደግሞ እነሱ እንዲያልቁ አልፈለገ፣ ህዝቡ እንዲያልቅ አልፈለገም። የንስሐን ህይወት ሰጣቸው፣ እነሱም ንስሐ ገቡ፣ ወደ እግዚአብሔር ጸለዩ፣ እግዚአብሔር ይቅር አላቸው። ወገኖች ምን ያህል ነው ለተልዕኮአችን ታማኝ የምንሆነው? ምን ያህል ነው እንደ ግለሰብ፣ እንደ ቤተ ክርስቲያን ለእግዚአብሔር ተልዕኮ ታማኞች ሆነን የምንገኘው? እግዚአብሔር ይህንን ትልቅ ነገር ከኛ ይጠብቃል። ለዚያ ደግሞ ታማኞች እንድንሆን እግዚአብሔር ጸጋውን ያብዛልን። እንጸልይ። ጽድቅና እውነት የተሞላህ እግዚአብሔር አምላካችን ሆይ እናመሰግናሃለን። ስለዚህ አስደናቂ ቃል ስለሚያስተምረን፣ ስለሚያስጠነቅቀን አስደናቂው ቃል እናመሰግናሃለን። ጌታ ሆይ በየትም ይሁን የት፣ መቼም ይሁን መቼ፣ እግዚአብሔር ሆይ አንተ ለምትልከን ነገር አንተ እግዚአብሔር ሆይ በምታስቀምጠን ስፍራ ለአንተ ታማኞችን እንድንገኝ አንተ ለገዛ ፈቃዳችን አሳልፈ አትስጠን። ለገዛ ምኞታችንና ፍላጎታችን አሳልፈ አትስጠን እንለምንሃለን በጌታችን በኢየሱስ ክርስቶስ ዘላለማዊና ሕያው ስም አሜን። የመጀመሪያውን ክፍል በዚህ እንጨርሳለን። ሁለተኛ ዙሩን ደግሞ እንቀጥላለን። እግዚአብሔር ጸጋን ያብዛልን። አሜን።